ሰላም ጤና ይስጥልኝ፣ እንዴት ናችሁ? እንዴት ቻናል የተከታታዩ ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ ለልጆች የትምህርት ቤት የሚሆን የምሳ አማራጭ ይዤላችሁ የመጣሁት እንደዚህ አድርገን ደግሞ ቀለል አድርገን እንሰራለን። ትወዱታላችሁን ብዬ አስባለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላደረጋችሁ በማድረግ ደግሞ ቤተሰብ እንሆን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። እንግዲህ ሁላችሁም ስትጀምሩ ላይክ ብታደርጉልኝ ስራ የሰዎች ዘንድ ይደርሳል። ስለ ሁሉም አመሰግናለሁ። እግዚአብሔር ይስጥልኝ። አሁን ወደ ስራው እንገባለን። እችኛዋን ቀጫጭኗን ፓስታ ነው የምንቀቅለው። አሁን እዚህ ጋር ውሃ እያፈላሁኝ ነው። እሱ ላይ አነስ ያለ ጨውና እንዲሁም ደግሞ አንድ የሾርባ ማንኪያ ብትሉ ትችላላችሁ። እንደሱ ዘይት ጨመርኩበት። ከዛ ኔ የሚበቃኝን ያክል ከፓስታው ቀንሼ ጨምሬበታለሁ። አሁን ከድነን እሱን እናበስላለን። ይኸው አሁን ስለደረሰልን ይኸው እያየሁት ነው እና ደርሶልናል። አሁን እሱን አውተን በውሃ፣ በንጹህ ውሃ፣ በቀዝቃዛ ውሃ ለቅልቀን እንግዲህ በማጥለያ ላይ ያስቀምጠን። አሁን እዚህ ጋር ደግሞ መጥበሻዬን ጥጄ፣ ግማሽ ቀይ ሽንኩርት ጥጄ ያው ላበስል ነው። እንዲያህል ካበሰልን በኋላ አነስ አድርገን ዘይት ጨምረን ደግሞ ሽንኩርቱ እናበስላለን። እዚህ ጋር ደቃቅ ስጋ በጣም ትንሽ ናት እና ያለ ስጋ መስራት ይችላላችሁ። እኔ ስጋ ስለነበረ ደቀቅ ስጋ ጨመርኩበት የበለጠ እንዲጣፍጥ ማለት ነው። ከዛ እሱን ደግሞ ከሽንኩርቱና ከዘይቱ ጋር እናበስለዋለን። ይህን ያህል ካበሰልን በኋላ አነስ ያለ ትንሿን ቲማቲም ፍሬሿን ቲማቲም ጨምሬበት አንድ ላይ እዚህ ጋ ደግሞ እያበሰልኩት ነው። ከዛ ነጭ ሽንኩርት ነው የጨመርኩበት። አነሳ አድርጌ ነጭ ሽንኩርት ጨምሬበታለሁ። ከዛ እዚህ ጋር መርቲ ነው እየጨመርኩበት ያለሁት፣ የቆርቆሮ ቲማቲም ማለት ነው ካላችሁ የቆርቆሮ ቲማቲም አንድ ላይ ሲቀላቀል ቆንጆ ስለሚሆን እሱን ጨምሬበታለሁ። ከሌለ ደግሞ በዛኛው ቲማቲም ብቻ ሰርታችሁ መገልገል ትችላላችሁ። ከዛ እዚ ጋር ጨው ነው እየጨመርኩበት ያለሁት የሚበቃውን ያክል፣ ግማሽ የሻይ ማንኪያ ጨምሬበት አለው። ከዚ የቀቀልነውን እዚጋ እዚ ጋር ፓስታዋን ጨምሬ ይኸው እንደዚህ እያዋሃድኩት ነው። በሁለት ነገር የምጠቀመው በአንድ ነገር ሲሆን እንዳይቦካብኝ በማለት በሁለት ነገር እዚጋ እንደዚህ አዋሃድኩት እንደዚ እንደዚህ አድርጌ አዋህጀዋለሁ እሱን አስቀምጠን ደግሞ የሚቀጥለውን ስራ እንሰራለን እዚ ጋ ሁለት መካከለኛ ሳይዝ ያላቸው ድንች ነው ቀቅዬ የመጣሁት አሁን እሱን ለመፍጨት እንዲያመቸኝ ብዬ እንደዚህ ቆረጥ ቆረጥ አደረግኩትና በዚህ በመዳጫው እንደዚህ አድርጌ በደንብ እንዲለመልን እናደርገዋለን ይሄ መዳጫው ከሌላችሁ በጭልፋ እንዲሁም ደግሞ በብርጭቆም እንደዚህ ማድረግ ትችላላችሁ። ይኸው እንደዚህ አድርጌ ቆንጆ ሆኖልኛል። ከዛ ትንሽ ጨው ጨመርኩበት ግማሽ የሻይ ማንኪያ እንዲሁም ደግሞ ቁንዶ በርበሬ ነው እዚህ ጋር አነሳገን። ቁንዶ በርበሬ ግማሽ ሻይ ማንኪያ እሱንም ጨመርኩበት። ከዛ እዚህ ጋር የበቆሎ ዱቄት ነው ይጨመርኩበት ያለሁት። ከፈለጋችሁ ከሌላችሁ የበቆሎ ዱቄት ፍርኖ ዱቄትን መጠቀም ትችላላችሁ። ሁለት የሾርባ ማንኪያ የሚያክል አልሞላም፣ ግን አነስ ያለች ናት የሾርባ ማንኪያ። እሱን ጨምሬ ይኸው እንደዚህ በደንብ ሽታ አርጌ አዋህጀዋለሁ። በደንብ አርጋችሁ እሹት እንትኑ ጋር ከድንቹ ጋር በደንብ እንዲዋሃድ ማለት ነው። ከዛ እንደዚህ ዱቄት ከስራ አድረግኩና ቀስ ብዬ እዳምጠዋለሁ። ድንች ስለሆነ እንዳይጣበቅብን ከምንሰራው እንትን ጋር የኪችን ወረቀት ይሄ የእንትኑ ወረቀት ካላችሁ የመጋገሪያ ወረቀት በሱ ላይም ማድረጋችሁ ከላይም ደርባችሁ ማድረግ ትችላላችሁ። እዚህ ጋር ወረቀት መጠቀም ትችላላችሁ። የምንጋገርበት ወረቀትን እሱን አድርጋችሁ ከላይ እና ከታች መጠቀም ትችላላችሁ። ከዛ እዚህ ጋር በክብ በክብ በእንደዚህ አይነት መካከለኛ እንደዚህ ሳይዝ ባላት እንደዚህ ክብ ማውጫ እንደሱ አድርጌ ቅርጽ እያወጣሁለት ነው። ከዛ እንደዚህ ስትሮ በሚሳብበት እቺ ክቧ ነገር በእሷን ማውጣት ትችላላችሁ። ግን እኔ እዚጋ አሁን እያወጣ ያለሁት እንደዚህ ክብ ባወጣሁበት በእስሩ ስላመቸኝ በእሱ አድርጌ ሁለት ቀዳዳ አወጣሁለትና ከዛ እዚጋ ደግሞ በማንኪያ ነው እንደዚህ ቅርጽ ያወጣሁለት። እንግዲህ በጣም ያምራል፣ ለልጆች ደግሞ በጣም ደስ የሚላቸው። እንደዚው አድርገን ደግሞ ሁሉንም እንጨርሰዋለን። ያው ለአይን በጣም ደስ ይላል። ልጆች ደግሞ በጣም ደስ የሚላቸው ይሄ ሁሉንም አድርጌ እንደዛው አድርጌ ጨርሰዋለሁ። ከዛ እዚህ ጋር ዘይት እያፈላሁ ነው በመጥበሻ አድርጌ፣ ከዛ ሲግልልን እንደዚህ አድርገን ጨምረን ደግሞ እናበስላቸዋለን ለትምህርት ቤት እንዲሁም ደግሞ ለመክሰስም ስለሚሆን ልጆች እንደዚህ አድርጋችሁ ብትሰሩላቸው በጣም ነው ደስ የሚላቸውና እንደ አማራጭ ይሆናችኋል ብዬ ነው እንግዲህ ዛሬ ይሄንን ይዤላችሁ የመጣሁት ከዛ ሲበስል እንደዚህ እያደረግን ቀስ እያልን እንትን እንዳይልብን እንዳይቆራረስብን እንገለባብጠዋለን ይሄው አሁን ቆንጆ ሆኖ ደርሶልናል። አሁን እዚህ ጋር በሰሃን ላይ የኪችን ሶፍት አድርጌ ዘይቱ እዛ ላይ ካለው የተወሰነው እንዲቀርልን እንደዚህ አድርገን እናወጣዋለን። ያው ስታዩቸው ራሱ በጣም ነው ደስ የሚሉት እና ያው ልጆቹም በጣም ይወዷቸዋል። አሁን የሚቀረኝን ሁለተኛውንም እንደዛው አድርጌ ጨርሼ ይዤው መለሳለሁ። ይኸው አሁን እሱንም ማብስዬ ተመልሻለሁ። በዝችኛዋ የምሳ ሰሃን ነው የምናዘጋጀው። እዚህ ጋ አሁን መጀመሪያ የሰራነውን ነውን ፓስታ ተለቅ ባለ ውስጥ እናደርጋለን የሚበቃንን ያክል ማለት ነው። ይሄው እኔ የሚበቃኝን ያክል አድርጌያለሁ፣ ከፓስታው እንዲሁም ደግሞ ብሮኮሊ እዚህ ጋር አገንፍያ ጥቻለሁ። እሱንም ደግሞ እንደዛው ከጎን ላይ እናደርግላቸዋለን። ያው ይህን ያህል ካደረግን በቂ ነው። እዚህ ጋር ደግሞ ሃፒ ፖታቶችንን ደግሞ ከጎን ደግሞ እንደዚህ አድርገን እናደርጋለን። ያው በጣም ቆንጆ እንደ አማራጭ ይሆናችኋል። ዛሬ ብርቱካን ያለኝ ያላችሁን ስትሮበሪም ካላችሁ ሙዝም ካላችሁ አፕልም የሚያላችሁን አድርጋችሁ እንደዚህ ምሳፉ ማዘጋጀት ይቻላል። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። እንግዲህ ስራ ከተመቻችሁ ላይክ አድርጋችሁ ስራ ሰዎች ዘንድ ሊደርስ አድርጉልኝ። በሚቀጥለው በሌላ ስራ እንገናኛለን። ሰላም ሁኑልኝ። ቻው።